የዓባይ ድልድይ የግንባታ አፈጻጸም ለሌሎች በክልሉ ላሉ ፕሮጀክቶች አርያ የሚሆን ነው ሲሉ በስፍራው ጉብኝት ያደረጉ የአማራ ክልል ምክር ቤት አባላት ተናገሩ። በግንባታው ተግባራዊ የተደረጉት አዳዲስ ቴክኖሎጂዎች በዘርፉ ሽግግር ለማድረግ ምቹ አጋጣሚን የፈጠረ መሆኑም ተነስተዋል። አሁን ላይ የድልድዩ አፈጻጸም 94 በመቶ መድረሱም ታውቋል። አክሊሉም ተስኖት በታላቁ የአባይ ወንዝ ላይ የተገነባ የሚገኘው የአባይ ድልድይ በኢትዮጵያ በስፋቱም ሆነ በእርዝማኔው ከቀዳሚዎቹ ተርታ የተመደበ ነው። ይህ ድልድይ ከ1.4 ቢሊየን ብር በላይ ወጪ ተደርጎበት እየተገነባ ያለ ታላቅ ድልድይ ነው። ለባህር ዳር ከተማ ተጨማሪ ውበትን እንደሚያላብስ የታመነበት የአባይ ድልድይ ግንባታ በዚህ ዓመት መጨረሻ ተጠናቆ ለአገልግሎት ክፍት እንደሚሆን ይጠበቃል። የፕሮጀክቱ ምክትል ተጠሪ መሐንዲስ ፍቅረ ስላሴ ወርቁ ግንባታው 94 በመቶ መድረሱን ይናገራሉ። የአባይ ድልድይ አሁን ላይ ከአጠቃላይ ስራው 94 ፐርሰንቱ ተጠናቋል። 94 ፐርሰንቱ ተጠናቋል። በዋነኝነት ሰብስትራክቸርና ሱፐርስትራክቸር ብለን የምንለው አለ። ሰብስትራክቸር ኦልሞስት መቶ በመቶ ተጠናቋል፣ ሁሉም ማለት ነው። የአጀሰንት ኮንክሪት ስትራክቸሮቹም የሜይን ሪቨር ብሪጁም መቶ በመቶ ተጠናቋል። አሁን እየሰራን ያለነው የማሳለጫዎቹ አጀሰንት ኮንክሪት ስትራክቸር ብለን የምንላቸው ሱፐር ስትራክቸር ስራዎችን ነው እየሰራን ያለነው። ዓለም በደረሰበት ዘመናዊ የምህንድስና ቴክኖሎጂ ታግዞ ግንባታው እየተከናወነ የሚገኘው የዓባይ ድልድይ የትራፊክ እንቅስቃሴውን ከማሳለጥ ባለፈ የጎብኚዎችን ቀልብ እንዲስብ ታቅዶ እየተሰራ መሆኑም ታውቋል። ትራፊኩን መተካት ብቻ ሳይሆን ለቀጣይ መቶ ዓመቶችም ይሄንኑ ትራፊክ እንዲያሳልጥ ተደርጎ ነው ዲዛይን የተደረገው። በተጨማሪ ደግሞ ድልድዩ 380 ሜትር ርዝመት ያለው 43 ሜትር ስፋት ያለው እንዲሁም በተወጣሪ ገመድ ላይ ተንጠልጣይ ከመሆኑ ጋር ተያይዞ አዲስና ልዩ ነው ሀገራችን ከተሰሩ ድልድዮች። የድልድዩን የግንባታ ሂደት የጎበኙት የአማራ ክልል ምክር ቤት አባላት ባዩት ነገር መደሰታቸውን ተናግረዋል። ለሀገራችን የቴክኖሎጂ ሽግግር መልካም አጋጣሚ የፈጠረ መሆኑንም ነው ያነሱት። እንግዲህ ይሄ እስካሁን ባለው ሕይወቴ ውስጥ ያየሁት የመጀመሪያ ድልድዬ ነው ብዬ ነው እማየው። በቃ በቴክኖሎጂ በአጠቃላይ ባሰራሩ ሂደት ዛሬ ከተፈጠርኩበት ቀን ጀምሮ ያየሁት ትልቁ ድልድይ ቢኖር አባይ ድልድይ ነው። ይሄ ድልድይ እንግዲህ በአዳዲስ ቴክኖሎጂ ነው የተሰራው። አዳዲስ የስራ ልምድም ሸር የሚያደርጉበት በመሆኑ ና እንደዚሁም ወጣቶቻችን ለአዳዲስ የስራ ፈጠራ ስራ የሚሄዱበት ና የቴክኖሎጂ መኮረጅ ስራ የሚሰሩበት ስለሆነ ለሀገራችን እንዲሁም ለክልላችን ሰፊ የስራ እድል የፈጠረ እንደዚሁም ደግሞ የቴክኖሎጂ ሽግግር ያደረገ ድልድይ በመሆኑ ውስጤ በጣም ተደስቻለሁ። በመሰረቱ ይህንን ድልድይ በምመለከትበት ጊዜ እጅግ በጣም የሚያስደስት ሌላ በሀገር ደረጃም ቢሆን የመጀመሪያው እንደሆነም ተገልጾልናል። በክልሉ የመሰረተ ልማት ግንባታዎች በተያዘላቸው ጊዜ ተጠናቀው ለኅብረተሰቡ አገልግሎት መስጠት ይኖርባቸዋል ያሉት የምክር ቤት አባላቱ ለዚህ በግንባታ አፈጻጸሙ የዓባይ ድልድይ በምሳሌነት የሚጠቀስ ነው ብለዋል። ለስራ እድል ፈጠራ ተነሳሽ የሚያደርግ ቱሪስት ወደ ክልላችን የሚመጣበትና ገቢያችን የሚያዳብር እንደሆነ እመኛለሁ። ውስጤ በጣም ተደስቻለሁ። የውሃ ፕሮጀክቶች፣ የመስኖ ፕሮጀክቶች የተለያዩ እንዲህ የሚጓተቱበት አስር አመት፣ ስምንት አመት፣ ዘጠኝ አመት የሚፈጅበት በህብረተሰቡ ዘንድ ከፍተኛ የመልካም አስተዳደር ችግር የሚሆንበት ሁኔታዎች አሉ። ስለዚህ ከዚህ በመነሳት በዚያም በኩል ያለውን ችግሮች እየቀረፍን የምንሄድበትን ማሳያና ምሳሌ የድልድይ ፕሮጀክት ነው ብዬ እላለሁ በእኔ በኩል። በኢትዮጵያ መንገዶች ባለስልጣን ባለቤትነትና በቻይናዊ ግንባታ ተቋራጭ ሲሲሲሲ እየተገነባ ያለው የዓባይ ድልድይ በያዝነው አመት ሰኔ ወር ተመርቆ ስራ እንደሚጀምር ይጠበቃል።